እስራኤል በጋዛ የምታደርገውን ጥቃት አጠናክራ በቀጠለችበት በዚህ ጊዜ ጦርነቱ እንዲቆምና የተኩስ አቁም ስምምነት እንዲደረግ ጥረት እያደረጉ ያሉት አሸማጋይ ሀገራት ጥረታቸው እየተሳካ አይመስልም። ሁለት ጽንፍ ላይ የተቀመጠው የእስራኤልና ሐማስ ፍላጎት የተኩስ አቁም ስምምነቱ እንቆቅልሽ እንዲሆን እያደረገው ይገኛል። የተኩስ አቁም ስብሰባውን የመሩት የግብፁ ፕሬዚዳንት አብዱል ፈታህ አልሲሲ እና የኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ እሁድ ዕለት በዱሃ መገናኘታቸው ተነግሯል። በግብፅ ካይሮ በተደረገው የእስራኤልና ሐማስ ጦር ጦርነትን ለማስቆም በታቀደው ከዛ ባለፈም የተኩስ አቁም እንዲደረግ ለማስቻል ያለመው ስብሰባ ያለአንዳች ውጤት መጠናቀቁ ተሰምቷል። ስብሰባው የተኩስ አቁም እንዲደረግና ሰብአዊ እርዳታ ወደ ጋዛ እንዲገባ ለማድረግ ያለመ ነበር። ይሁን እንጂ በካይሮ የተደረገው የመጀመሪያው ዙር ውይይት ያለምንም ውጤት ስለመጠናቀቁ የፍልስጤምና የግብፅ ምንጮች መናገራቸውን ሮይተርስ በዘገባው አመልክቷል። የዜና ምንጩ እንደዘገበው ሐማስ ከእስራኤል ጋር የሚደረገው የትኛውም ስምምነት በጋዛ ያለውን ጦርነት እንዲቆም የሚያደርግ መሆን አለበት የሚል የጽኑ አቋም መያዙን ጠቅሷል። በጥር ወር የተደረሰውን የተኩስ አቁም ስምምነት በማፍረስ ባለፈው ወር በጋዛ ወታደራዊ ዘመቻዋን የጀመረችው እስራኤል ሐማስ እስካልተወገደ እና የያዛቸውን ታጋቾች እስካልለቀቀ ድረስ ጦርነቱን እንደማታቆም መናገሯ የሚታወስ ነው። በካይሮ በተደረገው ስብሰባ በሁለቱ ተደራዳሪዎች መካከል መሠረታዊ አለመግባባት የታየ ሲሆን፣ ይህም የተኩስ አቁም የሚደረገው መች ነው፣ የጦርነቱ ማብቂያስ የሚሉትን ጥያቄዎች መልስ አልባ አድርጓቸዋል። በጋዛ ዋና አዛዥ ቃሊል አልሀያ የሚመራ የሐማስ ልዑክ እንደተናገ በካይሮ ስብሰባ ላይ ሐማስ እስራኤል የያዘቻቸውን ፍልስጤማውያን ታጋቾች የምትለቅ ከሆነ በምትኩ ሐማስ እስራኤላውያን ታጋቾችን ሊለቅ ፍላጎት እንዳሳየ ተሰምቷል። አደራዳሪ አካላት እንደተናገሩት የተኩስ አቁም ስምምነቱ እንዲደረግ እስራኤል ያቀረበችው ቅድመ ሁኔታ ሐማስ ቁጥራቸው በርካታ የሆኑ ታጋቾችን እንዲለቅ የሚያደርግ እንደሆነ ተገልጿል። የቤንያሚን ኔታንያሁ የጸጥታ ካቢኔ አባል የሆኑት ዚቭ አልኪን ለአርሚ ሬዲዮ እንደተናገሩት ሐማስ አምስት ታጋቾችን ለማስለቀቅ ፈቃደኛ የሆነም ቢሆን እስራኤል አስር የሚደርሱት ጋቾችን እንዲለቀቁ እንደምትፈልግ ገልጸዋል። ጦርነቱን ለማስቆም አሸማጋዮቹ ግብፅና ኳታር የጋዛን የተኩስ አቁም ስምምነት እንዲሰምር ለማድረግ ለሐማስ የድርድር ሐሳብ እንዳቀረቡ የግብፅ መንግስታዊ የዜና ምንጭ አልቃይራ ኒውስ ዘግቧል። ነገር ግን የሐማስ ከፍተኛ ባለስልጣን የተኩስ አቁም ስምምነት ምክር ሐሳቡ ቢያንስ ሁለት መነሻ ሊሆኑ የማይችሉ ነገሮችን ይዟል ብሏል። ታጣቂው ቡድን ሐማስ የተኩስ አቁም ስምምነቱ በጋዛ ያለውን ጦርነት እንዲያቆም የሚያደርግ እንዲሆን የሚፈልግ ሲሆን፣ የእስራኤል ጦርም ሙሉ ለሙሉ ከጋዛ እንዲወጣ የሚፈልግ ነው። ሐማስ በምክረ ሐሳቡ ከቀረቡ ጉዳዮች መካከል ሁለቱ የሐማስ ፍላጎት አላገናዘቡ የሚበል እንጂ የቀረበውን ሐሳብ እንደሚገመግምና በቀጣይ ውሳኔውን ይፋ እንደሚያደርግ አስታውቋል። የሐማስ ከፍተኛ ባለስልጣን ሳሚ አቡ ዙሁሪ ለሮይተርስ እንደተናገሩት የቀረበው ምክረ ሐሳብ የሐማስን ፍላጎት ያላገናዘበ ነው ያሉ ሲሆን፣ እስራኤል ሙሉ ለሙሉ ጦርነቱን ማቆም ያለባት መሆኑን ገልጸዋል። በድርድሩ ላይ እስራኤል በሚቀጥለው የድርድር ምዕራፍ ሐማስ ትጥቅ እንዲፈታ ለመጀመሪያ ጊዜ የጠየቀች ሲሆን ይህም በቡድኑ ዘንድ ተቀባይ የሌለው ነው ሲሉ ባለሥልጣኑ ተናግረዋል። አቡ ዙሁሪ ሐማስ ትጥቅ እንዲፈታ የሚለው የእስራኤል ሐሳብ አንድ ሚሊዮን ጊዜ ቀይ መስመርን እንደ መተላለፍ ይቆጠራል ያሉ ሲሆን ይህ ከግምት ውስጥ መግባት የለበትም ሲሉ አጽንኦት ሰጥተው ገልጸዋል። እስራኤል በበኩሏ በቀረበው ሀሳብ ላይ ወዲያውኑ አስተያየት ከመስጠት እንደተቆጠበችም ተገልጿል። ይህ የሁለቱ ተደራዳሪ ወገኖች የሰፋ ልዩነት የተኩስ አቁም ስምምነቱ እንዳይሳካ የሚያደርግ እንደሆነ ከወዲሁ እየተነገረ ይገኛል። የግብፁ ፕሬዝዳንት አብዱልፈታህ አልሲሲ የሁለቱ ተደራዳሪዎች የተኩስ አቁም ስምምነት የተሳካ እንዲሆን ግብጽና ኳታር ከሰጡት ዋስትና ውጪ የተኩስ አቁም ስምምነቱ ዓለም አቀፋዊ ዋስትና እንዲሰጠው ጠይቀዋል። ሐማስ ከሰሞኑ ለቀረበው ሐሳብ ምላሽ ለመስጠት ተጨማሪ ጊዜ ወስዳለሁ ማለቱን ተከትሎም የግብጽ መንግስት የመረጃ አገልግሎት ኃላፊ ለአልቃሂራ እንደተናገሩት ሐማስ አሁን ያለውን የጊዜ ጥቅም ጠንቅቆ ስለሚያውቅ ለእስራኤል ሐሳብ የሚሰጠው ምላሽ ፈጣን ይሆናል ብዬ አስባለሁ ሲሉ ስለ ጉዳዩ አሳሳቢነት ተናግረዋል። በንግግሩ ላይ የተሳተፉት ምንጮች እንደተናገሩት ሐማስ ጣጋቾችን ለመልቀቅ ወደ ኋላ የማይል መሆኑን በውይይቱ ወቅት አንጸባርቋል የተባለ ሲሆን፣ ነገር ግን እስራኤል በሁለተኛው የተኩስ አቁም ስምምነት ላይ ድርድር ለመጀመር መስማማቷንና ከጋዛ እንድትወጣ ዋስትና ይፈልጋል ሲሉ ገልጸዋል። የሐማስ ታጣቂዎች በጥር ወር በጀመረው የስድስት ሳምንት የተኩስ አቁም የመጀመሪያ ምዕራፍ በመቶዎች የሚቆጠሩ የፍልስጤም እስረኞችን በማስለቀቅ በምላሹ 33 እስራኤላዊ ታጋቾችን እንደለቀቀ ይታወሳል። ነገር ግን በመጋቢት መጀመሪያ ላይ እንዲጀመር ታቅዶ የነበረው የታጋቾች ልውውጥ በሁለተኛው ምዕራፍ ሊጀመር አልቻለም። ይህንን ተከትሎም እስራኤል ሐማስ የያዛቸውን እስራኤላውያን ታጋቾች መልቀቅ አለበት በማለት ወታደራዊ ዘመቻዋን በጋዛ የጀመረች ሲሆን አሁንም 59 የእስራኤል ታጋቾች በሐማስ እጅ እንደሚገኙና 24 ያህሉ በህይወት ያሉ ናቸው ተብሎ ይታመናል። የእስራኤል ወታደሮች ባለፈው ወር ወታደራዊ ዘመቻቸውን እንደገና ከጀመሩ ጊዜ አንስቶ ከአንድ ሺህ አምስት መቶ በላይ ፍልስጤማውያን ሲገደሉ ከእነዚህ ውስጥ ብዙዎቹ ንጹሐን ዜጎች እንደሆኑ ተነግሯል። ከዛ ባለፈም ወታደራዊ ዘመቻው በመቶ ሺዎች የሚቆጠሩ ፍልስጤማውያን ስደት ላይ እንዲሆኑ እንዳደረገ የቢቢሲ ዘገባ አመልክቷል። በፍልስጤማውያን ዘንድ የተኩስ አቁም ስምምነቱ ከተሻረና እስራኤል በጋዛ የምታደርገውን ጥቃት አጠናቅራ ከቀጠለች በኋላ ጥቃቱ የከፋ የህይወትና የንብረት ውድመት አስከትሏል። አሁንም የእስራኤል ጥቃት ሰለባ የሆኑ በርካታ ፍልስጤማውያን በህንፃ ፍርስራሾች ውስጥ እንደሚገኙ ተገልጿል። በአሁኑ ወቅትም እስራኤል በጃባሊያ በጋዛ ሰሜናዊ ጫፍ የሚገኝ አካባቢ ባደረሰችው ጥቃት የነፍስ አድን ሰራተኞች ህንጻ ስር የተቀበረ አስከሬን ለማግኘት እየሞከሩ እንደሆነ ተሰምቷል። እስራኤል በደቡባዊ ካንዩኒስ ጊዜያዊ መጠለያ ድንኳኖች ላይ በፈጸመችው የአየር ድብደባ መጠለያዎቹ መውደማቸው ተገልጿል። የዓለም ጤና ድርጅት እስራኤል በጋዛ እየፈጸመችው ባለችው ተደጋጋሚ የአየር ጥቃት በርካታ የጤና አገልግሎት ሰጪ ተቋማት የወደሙ መሆኑን የገለጸ ሲሆን፣ አሁን ላይ በጋዛ የሚገኙ ሆስፒታሎች ውስጥ ያሉት የጤና አገልግሎቶች ከሚታሰበው በላይ አስ ከፊ ሆነዋል፣ ሲል ገልጿል። የእስራኤል ጦር እሁድ ዕለት በጋዛ ከተማ የሚገኘውንና ትልቁን የአልሃሊ ሆስፒታል ላይ ጥቃት ያደረሰ ሲሆን በጥቃቱ የላብራቶሪ ክፍልን ጨምሮ የድንገተኛ ክፍል ላይ ጉዳት አድርሷል። ይህንን ተከትሎም የዓለም ጤና ድርጅት ቃል አቀባይ ዶክተር ማርጋሬት ሃሪስ ለቢቢሲ እንደተናገሩት በሆስፒታሎች እና በጤና አጠባበቅ ሰራተኞች ላይ ጥቃቱ ከተፈጸመ በኋላ የህክምና አቅርቦቶች በጣም ዝቅተኛ ሊሆን እንደቻሉ ገልጸዋል። እስራኤል በጋዛ የቀጠለችውን ጥቃት አስመልክቶ የእስራኤላውያን ታጋቾችን ህይወት አደጋ ላይ ጥላለች የሚለው ተቃውሞ አሁንም ቀጥሏል። በመቶዎቹ የሚቆጠሩ የቀድሞ የእስራኤል ሞሳድ የስለላ ድርጅት የቀድሞ አባላት እስራኤል በጋዛ ወደ ጦርነት መመለሷን በትላንትናው ዕለት ያወገዙ ሲሆን ጦርነቱ ሐማስ ታጋች አድርጎ የያዛቸውን እስራኤላውያን ህይወት አደጋ ላይ የሚጥል ነው ሲሉ ተቃውመዋል። በሐማስ የተያዙትን የቀሩትን ታጋቾች ወደ ሀገራቸው እንዲመለሱ ያላደረጉት የእስራኤል ባለስልጣናትንም ወቅሰዋል። ከ250 በላይ የቀድሞ የሞሳድ አባላት ሶስት የቀድሞ ከፍተኛ አመራሮችን ጨምሮ የእስራኤል መንግስት በጋዛ ውስጥ ሐማስን ከመዋጋት ይልቅ ታጋቾችን መልሶ ለማምጣት ቅድሚያ እንዲሰጥ የጠየቁ ሲሆን ይህንንም ፈርመው በአሰራጩት ደብዳቤ ያሳውቀዋል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ስለታገቱት እስራኤላውያን እንደተናገሩት መንግስት በጋዛ ከተያዙት ታጋቾች መካከል አስር የሚሆኑት እንዲለቀቁ የሚያስችል ስምምነት ለማድረግ እየሰራ መሆኑን ስለመናገራቸው ስለ ታጋቾቹ ጉዳይ የሚሟገተው የቲግቫ ፎረም ገልጿል። ኔታንያሁ ታጋቾቹን ለማስለቀቅ ስምምነት ላይ ለመድረስ በሚደረገው ጥረት ላይ እሁድ አመሻሽ ላይ ለታጋጅ ቤተሰቦች መደወላቸው ተገልጿል። ቤንያሚን ኔታንያሁ በኖቫ ራቭ ሙዚቃ ፌስቲቫል ላይ የጥበቃ ሰራተኛ ሆኖ የሚሰራ ለነበረው የ23 ዓመቱ ሞር ቤተሰቦ ሰዎች ደውለው በሰጡት ቃል እስራኤል ሀማስ የያዛቸውን ታጋቾች እንዲለቀቁ ለማድረግ እየሰሩ መሆኑን ተናግረዋል። እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ ለመቀጠል መወሰኗን በይፋ የደገፉትና የጋዛ ሕዝብ የሚኖርበትን ቀዬ ለቆ እንዲወጣ የጠየቁት የአሜሪካው ፕሬዚዳንት ዶናልድ ትራምፕ እስራኤል ታጋቾችን ለማስመለስ በምታደርገው ጥረት ላይ መሻሻል እየታየ መሆኑን ባለፈው ሳምንት መናገራቸው የሚታወስ ነው።